ምዕራፍ 19 ኢዮአብም ንጉሡ ስለ አቤሴሎም እንዳለቀሰና ዋይ ዋይ እንዳለ ሰማ። በዚያም ቀን፦ ንጉሡ ስለ ልጁ አዘነ ሲባል ሕዝቡ ሰምቶአልና የዚያ ቀን ድል በሕዝቡ ሁሉ ዘንድ ወደ ኀዘን ተለወጠ። ሕዝቡም ከሰልፍ የሸሸ ሕዝብ አፍሮ ወደ ኋላው እንዲል በዚያ ቀን ወደ ከተማ ተሰርቆ ገባ። ንጉሡም ፊቱን ሸፈነ። ንጉሡም በታላቅ ድምፅ ልጄ አቤሴሎም ሆይ፣ ልጄ አቤሴሎም ልጄ ሆይ እያለ ይጮኽ ነበር። ኢዮአብም ወደ ንጉሡ ወደ ቤት ገብቶ እንዲህ አለ፦ ዛሬ ነፍስህንና የወንዶቹንና የሴት ልጆችህን ነፍስ የሚስቶችንና የቁባቶችህን ነፍስ ያዳኑትን ባሪያዎችን ሁሉ ፊት ዛሬ አሳፍረሃል። አንተ የሚጠሉህን ትወዳለህ የሚወዱህንም ትጠላለ መሳፍንትህንና ባሪያዎችን እንዳታስብ ዛሬ ገልጠሃል ዛሬ ሁላችን ሞተን ቢሆን ኖሮ አቤሴሎምም ምንድኖ ቢሆን ኖሮ ደስ ያሰኘህ እንደነበረ ዛሬ አያለሁ አሁን እንግዲህ ተነስተህ ውጣ ለባሪያዎችም የሚያጽናናቸውን ነገር ተናገራቸው ያለወጣህ እንደሆነ ግን አንድ ሰው ካንተ ጋር በዚች ሌሊት እንዳይቀር በእግዚአብሔር እምላለሁ ይህም ከብላቴነት ጀምሮ እስከ ዛሬ ድረስ ካገኘ ክፉ ነገር ሁሉ ይልቅ ታላቅ መከራ ይሆነብሃል። ንጉሥም ተነስቶ በበሩ ተቀመጠ። ሕዝቡም ሁሉ ንጉሡ በበሩ እንደ ተቀመጠ ሰማ። ሕዝቡም ሁሉ ወደ ንጉሡ ፊት መጣ። እስራኤልም እያንዳንዱ ወደ ድንኳኑ ሸሽቶ ነበር። ሕዝቡም ሁሉ በእስራኤል ነገድ ሁሉ ውስጥ ንጉሡ ከጠላቶቻችን እጅ ታድጎናል ከፍልስጥማውያንም እጅ አድኖናል። ሆናል አሁንም ስለ አቤሴሎም ከአገር ሸሽተዋል። በላያችን እንዲሆን የቀባነው አቤሴሎም በሰልፍ ሞተዋል። አሁንም እንግዲህ ንጉሡን ለመመለስ ለምን ዝም ትላላችሁ? እያለ እርስ በርሱ ይከራከር ነበር። ንጉሡም ዳዊት ለካህናቱ ለሳዶቅና ለአብያታር ልኮ እንዲህ አላቸው። ለይሁዳ ሽማግሌዎች እንዲህ ብላችሁ ተናገሯቸው። የእስራኤል ሁሉ ነገር ወደ ንጉሡ ደርሶአልና ንጉሡን ወደ ቤቱ ከመመለስ ስለ ምን ዘገያችሁ? እናንተ ወንድሞቼ ያጥንቴ ፍላጭና የሥጋዬ ቁራጭ ናችሁ። እናንተ ንጉሡን ከመመለስ ስለ ምን ዘገያችሁ? ለአሜሳይም አንተ ያጥንቴ ፍላጭና የሥጋዬ ቈራጭ አይደለህምን? በዘመንህም ሁሉ በኢዮአብ ፋንታ በፊቴ የሰራዊት አለቃ ሳትሆን ብትቀር እግዚአብሔር ይህን ያድርግብኝ ይህንን ይጨምርብኝ፣ ይበሉት። የይሁዳንም ሰዎች ሁሉ ልብ እንደ አንድ ሰው ልብ አድርጎ አዘነበለ። ወደ ንጉሡም ልከው አንተ ከባሪያዎች ሁሉ ጋር ተመለስ አሉት። ንጉሡም ተመልሶ እስከ ዮርዳኖስ ድረስ መጣ። የይሁዳ ሰዎቹ ንጉሡን ሊቀበሉ ንጉስንም ዮርዳኖስን ሊያሻግሩ ወደ ጌልጌላ መጡ። ከብራቂምም አገር የነበረው ብንያማዊው የጌራ ልጅ ሳሚ ከይሁዳ ሰዎች ጋር ዳዊትን ሊቀበል ፈጥኖ ወረደ። ከእርሱም ጋር ብንያማዊያን የሆኑ ሺህ ሰዎች ነበሩ። የሳውልም ቤት ባሪያ ሲባ ከነርሱም ጋር ዐሥራ አምስቱ ልጆችና ሀያው ባሪያዎች ነበሩ። በንጉሡም ፊት ፈጥነው ዮርዳኖስን ተሻገሩ። ታንኳም የንጉሱን ቤተሰብ ያሻግር ዘንድ ንጉሱም ደስ ያሰኘውን ያደርግ ዘንድ ይሸጋገር ነበር ንጉሱም ዮርዳኖስን ከተሻገረ በኋላ የጌራ ልጅ ሳሚ በፊቱ ተደፋ ንጉሱንም ጌታዬ ሆይ ኀጢአቴን አትቍጠርብኝ ጌታዬ ንጉሡ ከኢየሩሳሌም በወጣ ቀን ባሪያህ የበደልሁን አታስብብኝ ንጉሱም በልቡ አያኑረው ባርያህ በደለኛ እንደሆንኩ አውቄያለሁና እነሆ ከዮሴፍ ቤት ሁሉ አስቀድሜ ዛሬ መጣው ጌታዬንም ንጉሡን ልቀበል ወረድኩ፣ አለው። የጹርያ ልጅ አቢሳ ግን ሳሚ እግዚአብሔር የቀባውን ሰድቧልና ሞት የተገባው አይደለምን? አለ። ዳዊትም እናንተ የጹርያ ልጆች እኔ ከእናንተ ጋር ምን አለኝ? ዛሬ ስለ ምን ጥላቶች ትሆንብኛላችሁ? ዛሬስ በእስራኤል ዘንድ ሰው ሊሞት ይገባልን? ዛሬስ በእስራኤል ላይ እንደነገሥኩ አላወቅኩምን? አለ። ንጉሡም ሳሚን አትሞትም አለው። ንጉሡም አለለት። የሳውልም ልጅ ሜምፊቦስቴ ንጉሡን ሊቀበል ወረደ። ንጉሡም ከሄደ ጀምሮ በደና እስከተመለሰ ቀን ድረስ እግሩን አልጠገነም፣ ጢሙንም አልቈረጠም፣ ልብሱንም አላጠበም ነበር። ንጉሥንም ሊቀበለው ከኢየሩሳሌም በመጣ ጊዜ፣ ንጉሡም፣ ሜምፊቦስቴ ሆይ ከእኔ ጋር ስለ ምን አልወጣህም? አለው። እርሱም መልሶ አለ፣ ጌታዬ ንጉሥ ሆይ ባሪያዬ አታለለኝ። እኔ ባሪያህ አንካሳነኝና ከንጉሥ ጋር ሄድ ዘንድ የምቀመጥበትን አህያ ልጫን አልሁት። እርሱም እኔን ባሪያን ለጌታዬ ለንጉሥ አማ አንተ ጌታዬ ንጉሥ ግን እንደ እግዚአብሔር መልአክ ነህ፣ ደስ የሚያሰኘህን አድርግ። የአባቴ ቤት ሁሉ በጌታዬ በንጉሥ ዘንድ ሞት የሚገባቸው ነበሩ፣ አንተ ግን እኔን ባሪያህን በገበታ በሚበሉ መካከል አስቀምጥከኝ። ለንጉሥ ደግሞ ለመናገር ምን መብት አለኝ? ንጉሡም ነገርህን ለምን ታበዛለህ? አንተና ሲባ እርሻውን ትካፈሉ ዘንድ ብያለሁ አለው ሜምፊቦስቴም ንጉሡን ጌታዬ ንጉሥ በደና ወደ ቤቱ ከተመለሰ እርሱ ሁሉን ይውሰደው አለው ገላዳዊውም ቤርዜሌ ከሮግሊም ወረደ ሊሸኘውም ከንጉሡ ጋር ዮርዳኖስን ተሻገረ ቤርዜሊም እጅግ ያረጀ የሰማንያ ዓመት ሽማግሌ ነበረ እጅግም ትልቅ ሰው ነበርና ንጉሡም በማናይም ሳለ ይቀበለው ነበር። ንጉሡም ቤርዜሊን በኢየሩሳሌም እቀበል ዘንድ ከእኔ ጋር እለፍ አለው። ቤርዜሊም ንጉሡን አለው። ከንጉሥ ጋር ወደ ኢየሩሳሌም ወጣ ዘንድ ከሕይወቴ ዘመን ምን ያህል ቀረኝ? ዛሬ የሰማንያ ዓመት ሽማግሌ ነኝ። መልካሙንና ክፉን መለየት እችላለሁን? እኔ ባሪያህ የምበላውንና ምጠጣውን ጣዕሙን መለየት እችላለሁን? የወንዱንና የሴቲቱን ዘፈን ድምፅ መስማት እችላለሁን? እኔ ባሪያህ በጌታዬ በንጉሥ ላይ ለምን እከብድብሃለሁ? እኔ ባሪያህ ዮርዳኖስን ተሻግሬ ከንጉሥ ጋር ጥቂት ልሄድ ነበር። ንጉሡ እንዲህ ያለ ወረታ ለምን ይመልስልኛል? እኔ ባሪያህ ተመልሼ በከተማዬ በአባቴና በእናቴ መቃብር አጠገብ እባክህ ልሙት። ነገር ግን ባሪያህን ከመአንም እይ፤ እርሱ ከጌታዬ ከንጉሡ ጋር ይለፍ፤ ደስ የሚያሰኝህንም ለእሱ አድርግ። ንጉሡም ከመአም ከእኔ ጋር ይለፍ፤ ደስ የሚያሰኝህንም አድርግለታለው አንተም ከእኔ የምትሻውን ሁሉ አድርግልሃለሁ አለው። ሕዝቡም ሁሉ ዮርዳኖሱን ተሻገረ፣ ንጉሡም ተሻገረ። ንጉሡም ቤርዜሊንን ሳመው መረቀውም፣ ወደ ስፍራውም ተመለሰ። ንጉሡም ወደ ጌልጌላ ተሻገረ፣ ከማዕመም ከእርሱ ጋር ሄደ። የይሁዳም ሕዝብ ሁሉ ደግሞ የእስራኤል ሕዝብ እኩሌታው ንጉሡን አሻገረው። እነሆም የእስራኤል ሰዎች ሁሉ ወደ ንጉሡ መጡ። ንጉሡንም ወንድሞቻችንን የይሁዳ ሰዎች ለምን ሰረቁህ? ንጉሡንም ቤተሰቡንም ከእርሱም ጋር የዳዊትን ሰዎች ሁሉ ዮርዳኖስን አሻገሩ አሉት። የይሁዳም ሰዎች ሁሉ ለእስራኤል ሰዎች መልሰው ንጉሡ ለእኛ ቅርባችን ነው፣ ስለ ምን በዚህ ነገር ትቆጣላችሁ? በውኑ ከንጉሣችን አንዳች በልተናልን? ወይስ እርሱ በረከት ሰጥቶናልን? አሉ። የእስራኤልም ሰዎች ለይሁዳ ሰዎች መልሰው በንጉሡ ዘንድ ለእኛ አስር ክፍል አለን በዳዊትም ዘንድ ደግሞ ከናንተ ይልቅ መብት አለን። ስለምን ናቃችሁን? ስለምን ንጉሣችንን ለመመለስ ቀድሞ ምክር አልጠየቃችሁንም? አሉ። የይሁዳም ሰዎች ቃል ከእስራኤል ሰዎች ቃል ይልቅ ጠነከረ።